በእስራኤልና ሐማስ መካከል ያለው የሰላም ስምምነት እየሻከረ በመጣበት በዚህ ወቅት የፍልስጤሙ ታጣቂ ቡድን ሐማስ በትላንትና ሁለት ሁለት የእስራኤል ታጋች አስከሬኖችን አስረክቧል። ታጣቂው ይህንን ያደረገው በጋዛ የተኩስ አቁም ስምምነት ተጥሶ ተከታታይ ከባድ ጥቃቶች ከተፈጸሙ በኋላ ነው። እስራኤል ባለፉት ጊዜያት ለፈጸመችው ጥቃት መነሻ እንደሆነ የተነገረው የእስራኤላውያን ታጋች አስከሬኖችን በጋዛ በሚገኘው ቀይ መስቀል ድርጅት በኩል መቀበሏ ተነግሯል። አገሪቱ የተቀበለቻቸውን ሁለት አስከሬኖች ማንነታቸውን ማረጋገጥ ስለመቻላ ተገ ገልጿል። ታጋቾቹም አሚራም ኩፐርና ሰሃር ባሩክ የሚባሉ ሲሆን አስከሬን የመለየቱ ሂደት ከተጠናቀቀ በኋላ ወደ እስራኤል ለቀብር መመለሳቸውን የእስራኤል ጦር ባወጣው መግለጫ አስታውቋል። የእስራኤል መንግስት የኩፐርና የሳሃር ቤተሰቦችን እንዲሁም የታጋች ቤተሰቦች ያላቸውን ጥልቅ ሐዘን ይጋራል ሲል በመግለጫው ገልጿል። እስራኤል በዚህ ሳምንት ማክሰኞ በጋዛ ውስጥ ከነበሩት 13 የሞቱ የእስራኤላውያን ታጋቾች አንዱ ያልሆነ የሰው አስከሬንን የያዘ የሬሳ ሳጥንን ሀማስ ካስረከበ በኋላ ሀማስ የጋዛን የሰላም ስምምነት እየጣሰ ነው ስትል ከስ ደርሳለች ከዛ በኋላም ተከታታይ የአየር ድብደባን በጋዛ ምድር በመፈጸም ከመቶ በላይ ሰዎች እንዲሞቱ በርካቶች እንዲቆስሉ አድርጓል በተኩስ አቁም ስምምነቱ መሰረት ሐማስ በህይወት ያሉት ታጋቾችን ሙሉ በሙሉ ለቋል በምላሹም ወደ ሁለት ሺህ የሚጠጉ የፍልስጤም እስረኞችን እና በጦርነት ጊዜ የተያዙ ምርኮኞቹን አስመልሷል እስራኤል ደግሞ ወታደሮቿን ወደ ኋላ እንዲያፈገፍጉ በማድረግ ጥቃቷን አቁማ ወደ አካባቢው የምታደርገውን እርዳታ አጠናክረ ነበር ሐማስ በጦርነቱ በተገደሉት የፍልስጤም ታጣቂዎች ምትክ የ28ቱ እስራኤላውያን ታጋ ታጋች አስከሬንን ለማስረከብ ተስማምቷል። እስከ ሐሙስ ድረስ 15 አስከሬንን ለእስራኤል ማስረከቡ የሚታወስ ነው። ይሁንና እስራኤል ሀማስ በጋዛ ውስጥ የቀሩትን ታጋች አስከሬኖች ለማስረከብ በጣም ዘግይቷል እያለች እየከሰሰች ሲሆን፣ ሀማስ በበኩሉ ሁሉንም አስከሬን ለማግኘትና ለማውጣት ጊዜ እንደሚወስድ እያስታወቀ ይገኛል። በእስራኤል ያለው ተስፋ ግን ሌላ ነው። አንዳንድ የታጋች አስከሬን ቤተሰቦች ለሚወዷቸው ሰዎች ተገቢውን የቀብር ስነ ስርዓት ለማድረግ መጓጓታቸው እየተነገረ ሲሆን፣ አስከሬኖቻቸውም በጋዛ ፍርስራሽ ስር ለዘ ለዓለም እንዳይጠፋ እየሰጉ ይገኛል ተብሏል። በጋዛ ከሚገኙ ታጋች አስከሬኖች መካከል አስራ አንዱ እስራኤላውያን ሲሆኑ አንዱ ታንዛኒያዊና ሌላው ደግሞ የታይላንድ ዜጋ መሆኑ ተነግሯል። የታጋቾችን መልሶ ማግኘትና አስከሬን መስጠት ላይ የተነሳው አለመግባባት የአሜሪካው ፕሬዚዳንት ዶናልድ ትራምፕ የጋዛን ጦርነት ለአንዴና ለመጨረሻ ጊዜ ለማስቆም ያቀዱትን የሀያ አንቀጽ የሰላም ስምምነት እቅድ ከሚያወሳስቡት ነገሮች አንዱ ነው። የጋዛ የወደፊት አስተዳደርና ሀማስ ትጥቅ እንዲፈታ የሚጠየቀውን ጥያቄ ጨምሮ በርካታ ዋና ዋና እንቅፋቶች አሁንም ስጋት እያሳደሩ ይገኛሉ። በተመሳሳይ ጊዜ የተኩስ አቁም ስምምነቱን በመጣሱ ሌላ ስጋት ጨምሯል። የእስራኤል ሀዮም ጋዜጣ ወታደራዊና የመከላከያ ተንታኝ የሆኑት ዮአቭ ሊሞር ተጨማሪ ግጭት የማይቀር ነው ይላሉ። እናም ስምምነቱ እንዳይፈርስ ለማድረግ የአሜሪካን ተሳትፎ ይጠይቃል ሲሉ ለሲኤንኤን ተናግረዋል። ሐማስ ሐማስ ሆኖ ይቀጥላል ያሉት ተንታኙ ግጭት እየጠነከረ ይሄዳል፣ ጥቃቶችም መፈጸማቸውን ይቀጥላሉ ሲሉ ገልጸዋል። ሐማስ ሐሳቡን ይቀይራል የሚለውን ጉዳይ የሚያምን ማንኛውም ሰው የቀጠናውን እንቅስቃሴ ወይም ደግሞ ተፈጥሮ አይረዳም ሲሉ ሊሞር ጠቁመዋል። ለዚህ ነው ዋሽንግተን የተኩስ አቁም ስምምነቱን ተግባራዊ ለማድረግ ቀጣዩን ምዕራፍ በማስቀጠል ሐማስን ከስልጣን ለማስወጣት መስራት ያለባት አለዚያ ሁኔታው ሊባባስ ይችላል ሲሉ ተንታኙ ጠቅሰዋል። በጋዛ ሀማስ ትጥቅ የመፍታቱ ጉዳይ ያለየለት ጉዳይ ሆኖ ቀጥሏል። ምናልባት የሰላም ስምምነቱን ሊያደናቅፍ ይችላል ተብሎ እየተሰጋ ያለው የሀማስ ትጥቅ የመፍታት ጉዳይ አስመልክቶ በአውሮፓ የውጭ ግንኙነት የጋዛ ተንታኝ የሆኑት ሞሐመድ ሻዳ አስተያየታቸውን ይሰጣሉ። ሀማስ አሁን ባለው ሁኔታ ያለው አደረጃጀት ተበጣጥሷል የሚሉት ተንታኙ ያለው የምግብ የመሳሪያ አቅርቦትም የተሟላ አይደለም ሲሉ ይገልጻሉ። በሰርጡ ያሉ የሀማስ አባላት የተሟላ ትዕዛዝ የሚሰጣቸው አዛዥ የሌለ በመሆኑና ግንኙነት የሌላቸው በመሆኑ የተኩስ አቁሙን በተመለከተ ስጋት ሊሆኑ እንደሚችልና ከእስራኤል ጦር ጋር ጥቃት ውስጥ ሊገቡ እንደሚችሉ ለሲኤንኤን ተናግረዋል። አደረጃጀት የሌለው ታጣቂ ቡድን ጥቃቶችን መሰንዘሩ አይቀርም ያሉት ተንታኙ ይሄም ጋዛ ሰላም እንዳታገኝ ያደርጋታል። ታጣቂዎቹ የምግብ አቅርቦት የሌላቸው በመሆኑም እየተዋጉ ራሳቸውን ሊሰዉ የሚችልበት እድል አለ ሲሉ አስረድተዋል። የዋቭ ሊሞር የተባሉት ወታደራዊ ተንታኝም ይህንን ሀሳብ ይጋራሉ። የሰላም ስምምነቱ ይህንን አይነት ጥቃትና ግጭት እያስተናገደ መሄዱ የሚቀር አይደለም ከሚሉት ወገን መሆናቸውንም ጠቁመዋል። የሐማስ ትጥቅ መፍታት ጉዳይ መሰረታዊ መሆኑን የኳታሩ ጠቅላይ ሚኒስትር የሆኑት ሼህ ማህመድ ቢን አብዱልራህማን አልታኒ ትላንት በሰጡት መግለጫ ላይ ተናግረዋል። ከተኩስ አቁም በኋላ በጋዛ ሰላም ለማምጣትና ወደ ቀጣዩ ስምምነት ምዕራፍ ለመሄድ የሚያስችለው የትጥቅ መፍታት ጉዳይ መሠረታዊ መሆኑን አስረድተዋል። ቋታር ሀማስ በጋዛ ትጥቅ እንዲፈታ ግፊት እያደረገች መሆኑንም ጠቅላይ ሚኒስትሩ ተናግረዋል። ትጥቅ የመፍታቱ ጉዳይ ለእስራኤል እና ለጋዛ ነዋሪዎች ሰላም ወሳኝ መሆኑን የገለጹት አልታኒ የሁለቱ ሀገራት ሕዝቦችም ያለምንም ስጋት እንዲኖረ የሚያስችል መሆኑን ጠቁመዋል። ለዚህም ሀማስ የሰላሙን ቁልፍ በእጁ የያዘ ነው በማለት አስታውሰዋል። ጆናታን ፒንኮፍ የተባለ የፎሬን አፌርስ ጸሐፊ የሀማስን ትጥቅ መፍታት በተመለከተ ሀሳቡን ይሰጣል። ሀማስን ያላካተተ የሰላም ስምምነት ውጤቱ ዳግም አንዳንድ ግጭቶች እንዲፈጠሩ የሚያደርግ ነው። ሀማስ በጋዛ ባለው አተያይና አላማ ትጥቅ የመፍታቱ ጉዳይ ላይሳካ ይችላል ይላል። በጋዛ ቀጣዩ የሰላም ስምምነት ምዕራፍ እንዲሳካ የሰላም አስከባሪ ኃይል መሰማራቱ አስፈላጊ መሆኑን የሚያነሳው ጆናታን፣ ይሁንና የአረብ ሀገራትን ያላካተተ የሰላም አስከባሪ ኃይል ለጋዛ ስጋት ሊሆን እንደሚችልና የእውነት ሰላምን ለማምጣት የቅቡልነት ጥያቄ ሊነሳበት የሚችል መሆኑን ያስረዳል። የሰላም ስምምነቱ አተገባበር እየዘገየ በመጣበት ወቅት በጋዛ ግጭቶች ሊነሱ የሚችሉበት ሁኔታ ከፍተኛ እንደሆነ ስጋቱ መሆናቸውን የገለጸው ጸሐፊው ለዚህም የሰላም ስምምነቱን በማርቀቅ ሂደት ላይ ግንባር ቀደም ሚና የተጫወተችው አሜሪካ ስራዋን ቀጥላ መስራት የሚገባት መሆኑን አንስቷል። ሀማስ ትጥቅ ሳይፈታና በፍልስጤን መንግስት ውስጥ ስልጣን ሳይኖረው የሚያደርገው እንቅስቃሴ በሊባኖስ እንደሚንቀሳቀሰው ሄዝቦላ የሚሆን በመሆኑ ይሄ ደግሞ ለጋዛ ሰላም የሚሰጣት አይሆንም ሲል ጸሐፊው አስረድቷል። ከሊባኖስ ጋር በተያያዘ የሀገሪቱ ፕሬዚዳንት ጆሴፍ አዮን የእስራኤል ጦር ወደ ክልሏ ገብቶ ጥቃት ሊፈጽም ከሆነ ጥቃት እንዲከፈትበት ትዕዛዝ ለሀገሪቱ ጦር ሰራዊት መስጠታቸው ተዘግቧል። እስራኤል ከቀናት በፊት በሊባኖስ በፈጸመችው ጥቃት ኢብራሃም ሳማ ልጅ የተባለ ሰራተኛን መግደሏ ተነግረዋል። ሊባኖስ በታሪክ በመካከለኛው ምስራቅ ከእስራኤል ጋር ግጭትና ሰጣ አገባ ውስጥ ቆይታለች። ይሁን እንጂ ባለፉት ወራት እስራኤል ላይ ጥቃት አልከፈተችም። አሁን ግን እስራኤል ጥቃት የምትከፍት ከሆነ ጦሩ ጥቃት እንዲፈጸም ትእዛዝ በፕሬዚዳንቱ ተሰጥቶታል። በሊባኖስ የሚንቀሳቀሰው ታጣቂ ቡድን ሄዝቦላ ሐማስና እስራኤል ጦርነት በጀመረበት የፈረንጆቹ 2023 ላይ ከሐማስ ጎን በመሆን ሲዋጋ ቆይቷል ይሁንና የእስራኤልና ሀማስ የሰላም ስምምነት ከተፈረመ በኋላ ወታደራዊ እንቅስቃሴን ሲያደርግና በእስራኤል ላይ ጥቃት ሲከፍት አልተመለከትንም። እስራኤል ግን ከሰላም ስምምነቱ ጀምሮ በደቡባዊ ሊባኖስ ሄዝቦላ እንዳይጠናከር የአየር ላይ ጥቃቶችንና ና ለዘብ ያለ የእግረኛ ወታደራዊ እንቅስቃሴን ስታደርግ ቆይታለች። ሊባኖስ በበኩሏ ይህንን ስታወግዝ ቆይታለች። እስራኤል የተኩስ አቁም ስምምነቱን እየጣሰች ነው በማለትም ተችታለች። ሄዝቦላ የፕሬዚዳንቱን ጥሪ አስመልክቶ ከጦር ሰራዊቱ ጋር አብሮ ለመሆን ዝግጁ መሆኑን ጠቅሷል። በጋዛ የሰላም ስምምነቱ ከተፈረመ በኋላ አሁንም ቢሆን ፍልስጤማውያን ፈተናን እየተጋፈጡ ቀጥለዋል። በጋዛ ሰላም ወርዷል ከተባለ በኋላም የጋዛ ነዋሪዎች የሚገበያዩት በጥሬ ገንዘብ ነው። ስምምነቱን ተከትሎ ባንኮች መከፈታቸው የተነገረም ቢሆን ይሁን እንጂ በባንኮቹ ውስጥ ምንም አይነት ገንዘብ የሌለ መሆኑ ተመላክቷል። ባንኮች ከብዙ መኖሪያ ቤቶችና መሰረተ ልማቶች ጋር በመሆን በጋዛ ለሁለት ዓመት በዘለቀው የጋዛ ጦርነት ወድመዋል። ይሁንና ክፍት የሆኑት ባንኮችም ጥሬ ገንዘብ የሌላቸው በመሆኑ እየሰሩ ያሉት የኤሌክትሮኒክ ግብይትና ገንዘብ ላይ መሆኑን ሮይተርስ ከአካባቢው ነዋሪዎችና ባለሙያዎች መስማቱን ጠቅሶ ዘግቧል። የጥሬ ገንዘብ አለመኖሩ በአካባቢው ነዋሪዎች ላይ ፈተና ስለመደቀኑም ዘገባው አመልክቷል።